እያሱን እግዚአብሔር አምላክ ከጠራው በኋላ እኔ ከአንተ ጋር ነኝ፣ ወደ ግራም ወደ ቀኝም አለበለዚያስ ምናል ትጋጋጣለህ። አንዳንድ ማዕበሎቻችሁ ሴጣን የመጣችሁ አይደሉም፣ እናንተን እግዚአብሔር የሚመልስበት ነው። አንዳንድ ነውጦችን በኢየሱስ ብላችሁ ሳይሆን የምታስቆሙት ከእናንተ መሀል መውጣት ያለበት ነገር ስታውጡ፣ አንዳንድ ሰው እንደዚህ ይላል፦ እግዚአብሔር ለአገልግሎት ይጠራውና በቃኔ ነግጄ ተባርኬ፣ ለብዙዎች በገንዘቤ ጌታን እያገለገልኩ እኖራለሁ። እግዚአብሔር የጠራ በገንዘብ እንታገለግል ካልሆነ እግዚአብሔር የጠራ መጽሐፉ ይዘ እንታገለግል ከሆነ ነጋዴ ሆናለሁ ብትል ሆነ የገዛቸው መሪዎች በሙሉ በአንድ ቀን ሊሞቱ ይችላል። ትንቢተ ዮናስ ምዕራፍ ሁለት ቁጥር 11 በጌታ በኢየሱስ ስም አለባለሁ እንደዚህ ላል እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው ብሎ ይናገራል። እንግዲህ አሁን ባነበብኩላችሁ በዚህ በመጽሐፍ ቅዱስ ክፍል ላይ በትንቢተ ዮናስ ምዕራፍ ሁለት ቁጥር 11 ላይ እንደዚህ ይላል። እግዚአብሔር አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው ብሎ ይናገራል። እንግዲህ ዮናስን ሁላችሁም እንደምታውቁት እግዚአብሔር አምላክ ለአገልግሎት የመረጠው ለአገልግሎት የለየው ለአገልግሎት ደግሞ መልእክተኛ ያደረገው ነብይ ያደረገው የእግዚአብሔር አፍ የሆነ ሰው ነው ዮናስ። እግዚአብሔር ዮናስን ወደ ነነዌ ከተማ ሂድና፣ እቺ ከተማ በሶስት ቀን ትገለበጣለች አለች ብለህ መልእክት ንገር ብሎት ወደ ነነዌ ከተማ ሲልከው፣ እግዚአብሔር አንተ ማሃሪ ነህ፣ አንተ ይቅር ባይ ነህ፣ ትገለበጥ በል ብለህ ማትገነብት ንስሓ ከገቡ ይቀርምት አምላክነ አለና ዋጋ ከፍሎ ወደ ተርሴስ መርከብ ውስጥ ገባ ይላል። ወደ ተርሴስ ከተማ የምትሄደው መርከብ ውስጥ ገብቶ እየሄደ ያለ እሱ የነበረበት መርከብ በሙሉ መናወጥ ጀመረ ይላል። አንዳንድ ጊዜ በደንብ ስሙኛው፣ ዋናው ሙሉን ሀሳብ እንድትይዙ ስለምፈልግ እግዚአብሔር ኪዳን የገባላቸው ሰዎች፣ ተስፋ የሰጣቸው ሰዎች፣ ቃል የሰጣቸው ሰዎች እግዚአብሔር አምላክ ለትውልድ ብርሃንና መልእክት የእረፍት ምክንያት፣ የሰላም ምክንያት፣ የደስታ ምክንያት፣ የፈውስ የበረከት ምክንያት ናችሁ ብሎ የጠራቸው ሰዎች ከእግዚአብሔር መንገድ ወጥተው በሌላ መንገድ ላይ ሲሄዱ በራሳቸው መንገድ፣ በራሳቸው ፈቃድ፣ በራሳቸው ምርጫ፣ በራሳቸው እይታና የትኛውንም አይነት የራሳቸውን ምርጫ አድርገው ዋጋ ከፍለው የሚያስከፍ አንዳንድ ሰዎች እነዚህ ይላሉ እኔ እንደዚህ አይነት ነገር ከማደርግ እናንተን ከምን የሚያስከፍለውን ዋጋ እንኳን እከፍላለሁ ብለው በራሳቸው የሚወስኗቸው የሚሄዱባቸው መንገዶች አሉ። እግዚአብሔር እንደሌለበት፣ እግዚአብሔር ያንን መንገድ እንዳልመረጠላቸው፣ እግዚአብሔር ያንን እይታ እንዳላየላቸው እያወቁ ማለት ነው። እያወቁ የእግዚአብሔር ፈቃድ እንዳልሆነ፣ የእግዚአብሔር ሀሳብ እንዳልሆነ፣ የእግዚአብሔር መንገድ እንዳልሆነ፣ የእግዚአብሔር ምርጫ እንዳልሆነ እያወቁ ዋጋ ከፍለው በእንደዚህ አይነት ሁኔታ የሚሄዱ ሰዎች አሉ። ዋጋ ከፍለው፣ ዮናስን ዋጋ ከፍሎ የተርሴስ መርከብ ውስጥ፣ የንግድ መርከብ ናት፣ የንግድ ከተማ ናት ተርሴስ። በጣም ብዙ ነጋዴዎች የሚጓጓዙባት መርከብ ናት የተርሴስ መርከብ። እዛ ውስጥ ገብቶ ለበረከት የተጠራው ዮናስ ለነውጥ ምክንያት ሆነ ይላል። አንዳንድ በደንብ ስሙን ሰዎች በእግዚአብሔር ፍቃድ ውስጥ ሆነው ለበረከት መሆን ሲችሉ ከእግዚአብሔር ፈቃድና ሀሳብ ሲወጡ ግን ለበረከት መሆናቸው ይቀርና ለውከት ምክንያት ይሆናል። በሰላም እየኖሩ ላሉ ሰዎች የውከት ምክንያት፣ የምናወቅ ምክንያት፣ የመረበሽ ምክንያት፣ የመበተን ምክንያት ነገራቸው እንዲበዛላቸው የተጠሩ ሰዎች ለነገራቸው መበተን ምክንያት ማነስ ምክንያት ይሆናል። መጽሐፉ ሲናገር ዮናስ ያለባት መርከብ ሞገድ መጣ፣ ንፋስ መጣ፣ መናወጥ ጀመረ። ያንን ለውጥ ያስነሳው ሰይጣን ሳይሆን ራሱ እግዚአብሔር ነው። አሁን ብዙ ጊዜ አንዳንድ ለውጦችን ስናይ ሰይጣን ያስነሳቸው እንዳሉ ሆነው ነገር ግን እኛ ከእግዚአብሔር ፍቃድ እና ሀሳብ በመውጣታችን ምክንያት የሚነሱ ነውጦች አሉ። እነዛ ነውጦች የሚያስነሳው ራሱ እግዚአብሔር ዮናስ ውስጥ ትልቅ አጀንዳ ስላለ፣ ዮናስ ውስጥ ትልቅ ፕሮግራም ስላለ፣ እግዚአብሔር አምላክ በዮናስ ብቻ የሚሰራው ሰማያዊ ዘላለማዊ ፕሮግራም ስላለ፣ በዮናስ ምክንያት የተነሳ ሞገር የተነሳ ማዕበል የተነሳ ወጀምን እንጂ ሴጣን ያስነሳው አይደለም። ለምን? ዮናስን ለመመለስ። አንዳንድ ጊዜ እግዚአብሔር የሚያስነሳቸው ማዕበሎች ምንድናቸው? ቃላችሁን ወንጌላዊ ናቸው። ወንጌላዊ ከሚሰብካችሁ ስብከት በላይ ማዕበሉ እያጋጨ ይመልሰው። ለካ የእግዚአብሔርን ድምፅ ሰምቶ እንቢ ብሎ የሚሄድ ሰው ማዕበል እያጋጨን የሚመልሰው ወጀብ እያጋጨን የሚመልሰው እግዚአብሔር አምላክ በዛ ባህር ላይ ያስነሳው ንፋስና አጠቃላይ ማዕበል ምን የሚያደርግ ነው ካላችሁኝ በደንብ ስሙኝ። ዮናስን እጥብ አርጎ ሙርድ አርጎ አስተካክሎ የሚመልስ ከእግዚአብሔር ፈቃድና ሀሳብ መንገድ ውጪ እወጣለው ካላችሁ እግዚአብሔር አምላክ በደንብ ስሙን አጋይቶ አጋይቶ አጋይቶ ይመለሳችኋል፣ እንጂ መጥፋታችሁ እንደፈለግኩ እሆናለሁ የምትሉበት መንገድ አይደለም የእግዚአብሔር መንገድ። አንዴ እግዚአብሔር እጃችሁን ከያዘ፣ አንዴ ወደ እግዚአብሔር ቤት ከመጣችሁ፣ አንዴ የእግዚአብሔር ምርጫና እጣ በእናንተ ላይ ከሆነ፣ እርግጠኛ ነን የምነግራችሁ ያለ አማራጭ መንገዳችሁ እግዚአብሔር መንገድ ብቻ ነው እንጂ አለበለዚያ ምንድን ነው የሚያደርገው ከተባለ በጣም ተጋይታ ተናለጣችሁ ነው። ዮናስ ለበረከት የተጠራ ዮናስ ለከተማ ኃይልና መድሃን የእግዚአብሔር መገለጫ የሆነ ዮናስ የነነዌን መልእክት ትቶ ወደ ተርሴስ መርከብ ውስጥ በመግባቱ ምክንያት ለነጋዴዎች ምን ሆነ ካላችሁ ነውጥ ምክንያት ሆነ። መርከቡ ሲናወጥ እንዳይናወጥ ብለው እህላቸውን ይጥላሉ። የሚነግዱትን የንግድ ነገር ይጥላል። በጣም ብዙ ነገራቸውም አናስጠላቸው ሲባል ዮናስ ይሄ ነገር የሆነው በማን ምክንያት ነው አሉ። ሰዎቹም የሆነ በርቶላቸዋል። አሁን ያለ ያለው ነው። ጥነን የማይቀንስ ከሆነ እንዲያም እየጣልን የሚጨምር ከሆነ ነውቱ የሚጨምር ከሆነ መረበሹ የሚጨምር ከሆነ መጨነቁ የሚጨምር ከሆነ የማዕበሉ ኃይል የወጀቡ ኃይል አውሎ ንፋሱ ኃይል የሚጨምር ከሆነ አሁን ይህ ምክንያት እየሆነ ያለው በማን ምክንያት? አንዳንድ ሰው እንደዚህ ይላል። እግዚአብሔር ለአገልግሎት ይጠራውና በቃኒ ነግጄ ተባርኬ ለብዙት በገንዘብ ጌታን እያገለገል ኖራል። እግዚአብሔር የጠራ በገንዘብ እንድታገለግል ካልሆነ፣ እግዚአብሔር የጠራ መጽሐፉ ይዘ እንድታገለግል ከሆነ፣ እግዚአብሔር የጠራ በቤቱ መቅደስ ላይ እንድታጥንለት ከሆነ፣ እንድትቆምለት ከሆነ፣ በዛ አቅጣጫ ዘመን እንዲያልቅ ከጠራ ነጋዴ ሆናለሁ ብትል የገዛቸው በሬዎች በሙሉ ባንድ ቀን ሊሞቱ ይችላል። ዶሮዎቹን ፈንግል ጨርሳችሁ ያንን የሚያደርገው ሴጣን ሳይሆን ማን ነው ካላችሁ፣ እሱ ጊዜ ብዙ ነገር ጤናችሁ የምታስጥሉ ሰዎች ትሆናላችሁ። ተረብሻችሁ ለረብሽ ምክንያት ትሆናላችሁ። እግዚአብሔር ከያዛችሁ አይለቃችሁም እያልኳችሁ ነው። ወደ እግዚአብሔር ቤት መታችሁ ዓለምን ሴጣንን ስጋን ክቻ ነው ኢየሱስን የህይወት ጌታ፣ አዳኝ፣ ንጉስ አርጌ ሾም ያለው ካላችሁበት ጊዜና ሰዓት ጀምሮ ወደ ግራም ወደ ቀኝም ማለታቸው አች እንዲያውም እኔያውም የመንገዳችሁ ርዝማኔውን ታረዝሙት ታረዝሙታላችሁ እንጂ ስለዚህ ለነብሽ ምክንያት ሆነ። በጣም ብዙ ንብረታቸውን አስጣላቸው ወደ ባህር ላይ ጣም። ግን ማዕበሉ ሊቀንስ፣ ወጀቡ ሊቀንስ፣ ሞገዱ ሊቀንስ ነውጡ ጭንቀቱ ሊቀንስ አልቻለም። መጨረሻ ላይ እጣ ሲጥሉ ነብየ ልማ መሃላቸው ነብዩም እራሱ ምን ሆኗል? ምን ሆኗል? ለለውጥ ምክንያት ሆኗል። ስለዚህ አሁን እጣ ሲጥሉ እጣው ማን ላይ ወደቀ? ዮናስ ላይ ወደቀ። ዮናስን ጠሩትና እንደዚህ አሉት፣ አንተ ሰውዬ፣ ስራ አንደኛ አይነት ነጋዴ ነው አሉት። እኔ አለ የሰማይን የምድርን ፈጣሪ እግዚአብሔርን ማምለክ ደግሞ ስራዊ አገልግሎት። ታዲያ እዚህ እኛ መካከል ምን ታደርጋለህ? ይስማች እኛ መካከል የምታደረገው በአንተ ምክንያት ነው ይሄ ሁሉ ምን ያለ የመጣው ሲሉት፣ እሱ እንደዚህ ያለ በቃ ተስፋ የቆረጠ ሰው ስለሆነ እንደዚህ ያለ በቃ እኔን አውጡና ምን በሉ እኔ ስጥሉኝ ነውጡ ይቆማል። እኔ ከእናንተ መካከል ምን ስትሉ ለካ አንዳንድ ለውጦችን በኢየሱስ ስም ብላችሁ ሳይሆን የምታስቆሙት ከእናንተ መሃል መውጣት ያለበት ነገር ስታውቁ ከልባችሁ ከአይምሯችሁ ከሀሳባችሁ ከፈቃዳችሁ አውጥታችሁ ስትሉ ነው። እግዚአብሔር ደስ የማይሰኝበት የማይከብርበት፣ እግዚአብሔር የማይፈልገውን ነገር ከምኞታችሁ ከአእምሮታችሁ ከሀሳባችሁ ከፈቃዳችሁ ከስራችሁ መካከል አውጥታችሁ ስጥሉ የሚቆም ለውጥ አለ። ጣሉት ይላል ልክ ሲጥሉት እግዚአብሔር አጀንዳ ይዞበታል አይ በቃ እኔ ልሙት እና ልጥፋና እናንተ ደዳ ሁሉ ቻው ብሏቸው ወደ ሞት ሲወረውሉት እግዚአብሔር ይላል አሳ ነባሪ ምን አዘጋጀ ነው ለካ እግዚአብሔር ተስፋ ላስቆ ለቆረጠው ሰው የመዳን መንገድ አዘጋጃል አሜን አሜን ብሏ እኔ ጣሉኝ ልሙት ብሎ ራሱን እንደማጥፋት እኮ ነው ራሱ አንዳንድ ሰዎች አይታቸውን በቃ ነው ተስፋ ቆርጫለሁ፣ መኪና ውስጥ እገባሉ፣ ራሴን ከፎቅ ላይ ጥላሉ፣ መርዝ ጠጣሉ፣ በገመድ ታለቃሉ፣ ራሴን ምናምን ብለው አስበው የሄዱ እግዚአብሔር ደግሞ የሚድኑበትን ወተት ያዘጋጅ። መርዝ ይዘው ወተት የያዘ ሰው የሰማችሁ? እግዚአብሔር አምላክ ዮናስን ምንም የሚውት ንሳስ ከሚገባ የሚያቆይበት ማቆያ ለካ እግዚአብሔር አምላክ አንዳንዴ እውነት የሚሞርድበት የሚያስተካክልበት አሳ ነባሪ የሚባላለው። ምን አለው አለው እግዚአብሔር ነው። ምን ሁን ያዘጋጀው አሳነባሪው ምን ያለው? አሳነባሪውን ዮናስ ዮናስን ዋጠው ይልና ዮናስ በአሳነባሪ ሆን ውስጥ ሶስት ቀን ሶስት ሌሊት ቆይ፣ ሞቷል፣ ተበልቷል። ዛሬ ልንገራችሁ የሚባላ ነገር ውስጥ ሆናችሁ የምትቆዩ ሰዎች፣ እሳት የሆነ ነገር ውስጥ የምትቆዩ ሰዎች፣ በደምስ መልክት እዚህ ላይ በጣም ብዙ ክርስቲያን፣ በጣም ብዙ አማኝ፣ በጣም ብዙ ቅዱሳን ኑሮ ሳ ነባሪ ነው አልገባችሁ የስራ ቦታዎቻችሁ አሳነባሪዎች ናቸው። እናንተን እያቆይበት ያለው አሳነባሪ የአሳነባሪ የሆን ውስጥ የማይመች ሁኔታ ውስጥ ደስ የማሰኝ ሁኔታ ውስጥ ተገዢ ሆናችሁ፣ ተቆጣጥሯችሁ፣ በብዙ አቅጣጫ ተጽዕኖ እየተደረገባችሁ የምትኖሩባቸው ሁኔታዎች ምንድን ናቸው? ቃላችሁን እግዚአብሔር አምላክ እናንተን የሚያስተካክልበት አሳ ነባሪ ቦታዎች ናቸው። የሚያጠፉ ናቸው ግን አያጠፏችሁ። የሚበሉ ናቸው ግን አይበሏችሁ። የሚገሉ ናቸው ግን አይገሏችሁ። ለምን ለምን ትቆያላችሁ እዛ ቦታ ላይ? እግዚአብሔር እናንተን የሚያዘጋጅበት ቦታ እግዚአብሔር እናንተን ለሚፈልግበት ጉዳይ እግዚአብሔር እናንተን ለጠራበት ጉዳይ እግዚአብሔር እናንተን ለመረጠበት ጉዳይ እግዚአብሔር እናንተን ለሚያዘጋጅበት ለሚይዝበት ፕሮግራም ጉዳይ እናንተን የሚያሰናዳበት ቦታ አሳነባሪ የሆነ ቦታ ጊዜው እንዲያጥሩላችሁ ፈልጋላችሁ። እግዚአብሔር አዘዘው። የሆናስን ምን አለ ተፋሉ የሚለው ስፍራ ለውጥ ይሆናል እኮ ይኸውላችሁ። አንዳንድ ይኸውላችሁ ከሰው እጅ በታች እየተገዛችሁ ጨካኝ ከሆነ ሰው በታች አሰሪያችሁ ነገራችን ጨክ ጀምኞ በብዙ አጣጫ ተጽዕኖ ውስጥ በብዙ አጣጫ መከራ ውስጥ በብዙ አጣጫ ዋይታ ውስጥ የምትኖሩበት ሁኔታ የሚታዘዘውና የሚተፋው መቼ እንደሆነ ልንገራችሁ። እናንተ ወደ እግዚአብሔር ስትመለሱ ብቻ፣ ብር ጋር ስትስማሙ ሀሳቤ ሀሳቤ ፈቃዴ ፈቃዴ ምኞቴ ምኞቴ ያንተ የኔ ምን፣ ያንተ ቃል የኔ መሪ ዮናስ አሳ ነባሪ የሆኑ ሆኖ ንስሐ ገባ። የመጨረሻ የመሬት መጨረሻ ጥግ ላይ ሆኖ ወቶ ንስሐ ምን አለው? ከእግዚአብሔር ጋር ተስማም ነው በቃ፣ ወደምትልከኝ እላካለሁ፣ እንደምትለኝ አደርጋለሁ፣ የምትለኝን ነገር በሙሉ ሆኗል ብሎ ከእግዚአብሔር ጋር ምናል የሁላችሁ እንደ አሳ ነባሪ በሆነ ሁኔታ ውስጥ የምትኖሩ ሰዎች ቀናችሁ እንዳይረዝም፣ ለቤታችሁ እንዳይረዝም፣ ሳምንታችሁ እንዳይረዝም፣ መከራችሁ፣ ጭንቀታችሁ እንዳይረዝም፣ ይህ ስን አድርጎ የያዛችሁ ነገር እንዳይረዝም የምትፈልጉ ሰዎች መፍትሄው ንስሐ ብቻ ወደ እግዚአብሔር ፈቃድ ወደ እግዚአብሔር ሀሳብ፣ ወደ እግዚአብሔር መንገድ፣ ወደ እግዚአብሔር እይታ መመለስ ብቻ። ዮናስ ከእግዚአብሔር ጋር ተስማምቶ ወደምትልከኝ እላካለው ሲል የምትለኝን ሁሉ ታዘዛለሁ፣ የምትለኝን ሁሉ አደርጋለሁ ብሎ ከእግዚአብሔር ጋር ሲስማማ ልክ ተስማምቶ ሲጨርስ እግዚአብሔር አምላክ ዓሣ ነባሪውን ምን አለው? አዘዘው ምን ብሎ አዘዘው፣ በደንብ ስሙኛውን የመሬት የመጨረሻ ጥግ ነው ያለው፣ የባህር ጥግ ነው የወረደው አሳነባሪው ይዞት ወደ ላይ አይደለም የወጣው፣ ወደ አሳነባሪ መኖሪያ ስፍራ ነው የወሰደው። አንዳንድ ጊዜ ሁላችሁ ከእግዚአብሔር ሀሳብና ፈቃድ መንገድ ስትኮበልሉ ሰይጣን ይዟችሁ የሚሄደው የት ነው? አሳ ይሄ አሳማ ጠባቂነት ስፍራ ይዟችሁ ይሄዳል። ውሏችሁ ከሰው ጋር ከነበረ ከአሳማ ጋር ያደርጋችኋል። መጽሐፍ ቅዱስ ከአባቱ ቤት የወጣው የኮበለለው ሰው አይታችሁታል፣ አይደል? መጨረሻ ላይ አጣ። ሁሉን ነገር ንብረቱ ምናምን አጣ። አሳማ ጠባቂነትን አገኘ፣ ስራ ሰራ። የአሳማ ምግብ እንኳን ለመብላት ተመኘ። ይልና መጨረሻ ላይ እንደዚህ ይላል፣ በአባቴ ቤት እኮ በልተው የሚተርፋቸው ሰራተኞች አሉ፣ አሁን ወደ አባቴ እመለሳለሁ ብሎ እዛው አሳማ እየጠበቀ ባለበት ቦታና ስፍራ ላይ ከእግዚአብሔር ጋር ሲስማማ እንደገና ወደ ንስሐ ሲመለስ አባቱ ሁሉን አሳልፎ ሰጠው። አስተፋው። ከዛ ጉፍቁን እናወጣ። ከዛ ጭንቀት ወጣ። አንዳንድ ማዕበሎቻችሁ ሴጣን የመጣችሁ አይደሉም። እናንተን እግዚአብሔር የሚመልስበት ነው። ሰላም ካልተሰማችሁ ውስጣችሁ ውስጣችሁ እረፍት ከሌለ ውስጣችሁ ሐሴት ከሌለ እያንዳንዱ የሚያስፈራችሁ የሚያስጨንቃችሁ ከሆነ ለሌት ተንጋችሁ የምትታወቁ ከሆነ መፍትሄው እንገራችሁ። ተነስታችሁ ሰባት ጊዜ ውደቅ ብላችሁ ካልወደቀ በግራ በኩል ያለ፣ በቀኝ በኩል በፊት በኋላ በኩል ያለ፣ ከላይ ከታች ያለ ብላችሁ ተነቀን ብላችሁ ካልተነቀነ ስሙኝ እንገራችሁ መፍትሄውን ንሳ የሆነ ከእግዚአብሔር ጋር ሲስማማ ወደ እግዚአብሔር ሲመለስ፣ እግዚአብሔር አንተ የምትለኝን ሁሉ ላደርግ ልሆን ራሴ ዘመኔ ሁሉ ነገር ምንላል እሰጣለሁ ብሎ ራሱን ሲያዋርድ፣ እግዚአብሔር አሳነባሪውን ምን አለው? አዘዘ። ዮናስንም በየብስ ላይ ምን አለው? ከሚያጠፋ ባህር ውስጥ ከሚያጠፋ አሳነባሪ ውስጥ አወጣና ምን ላይ መሰላችሁ? የተፋው የአገልግሎቱ መድረክ ላይ ተፋው፣ ነነዌ የብስ ላይ ተፋው። እዩት አሰሰው። አሁን ማዕበል፣ ወጀብ፣ አውሎ ንፋስ ተነስቶ እግዚአብሔር አምላክ በክርስቶስ ኢየሱስ በኩል ነቃና ንፋሱን ገሰጸው ይላል አይደል? ንፋሱን ምን አለ ገሰጸው። አሁን ግን ይውላችሁ አሳ ነባሪውን አዘዘውና ዮናስን አገልግሎቱ ላይ እግዚአብሔር የያዘው ፕሮግራም ላይ ተፋው። ወደ ግራም ወደ ቀኝም አያዋጣም። እያሱን እግዚአብሔር አምላክ ከጠራው በኋላ እኔ ከአንተ ጋር ነኛል። ወደ ግራም ወደ ቀኝም አለበለዚያስ ምናል ትጋጋጣለህ፣ ትቆስለህ። በአስራ ምናምን ዓመት በሀያ ምናምን ዓመት በሰላሳ ምናምን ዓመት የዘጠና ሰው ሽማግሌ ትመስላል። የሰባ ዓመት አሮጊት ትመስላለች። እግዚአብሔር አሳ ነባሪውን አዞ የብስ ላይ ምናል እንደ ተተፋ ምን እንዳለ ታቃላችሁ። በደንብ ስሙ። ታርቆ ነው የወጣው ነነዌ በሶስት ቀን ትገለበጣለች አለ። እምቢ ያለውን አሁን ማለት ጀመረ። በዮናስ ስብከት ነነዌ በሙሉ ከንጉሱ ጀምሮ እስከ መጨረሻ አይቱ የእንስሳ እንኳን ሳይቀር ጾሙ ታወጀ ይላል። ወደ እግዚአብሔር ምና ጾሙ ተመለሱ። እግዚአብሔር ለዮናስ ይቅርታ አድርጎ አልተፋው። በዮናስ ስብከት ትገለበጣለች የተባለችው የነነዌ ንስሐ ሲገቡ እግዚአብሔር እንደዚያ ለነነዌን ምር ያለዋል። አትገለበጡም። ለዛሬ ምስራች ልንገራችሁ የታወጀ አዋጅ የሚገለበጠላችሁ በንስሐ እጅ አስጭናችሁ፣ እንዲያውም መከራዊ የበዛባችሁ ጉዳይ እግዚአብሔር እንደዚህ ይላችኋል፣ ተመለሱ፣ ንስሐ ግቡ፣ ከኔ ጋር ተስማሙ፣ ራሳቸውን በፊቴ አዋድ ያን ጊዜ እኔ ትእዛዝ አውጣል ያን እግዚአብሔር ትእዛዝ ሲያወጣላችሁ የስፍራ ለውጥ ይሆናል። የኑሮ ለውጥ ይሆናል። የህይወት ለውጥ ይሆናል። የአገልግሎት ለውጥ ይሆናል። ያን ጊዜ ቅባት መገለጫ ትሆናለ። ያን ጊዜ እግዚአብሔር መገለጫ ትሆ ያን ጊዜ እግዚአብሔር መልእክተኛ ትሆናለ። እስ አንድ ሰው ጮሆ አሜን ይበላ። ዛሬ ማታ በሉ፣ ወደ እግዚአብሔር በሉ፣ እመለሳለ፣ በሉ፣ ከእግዚአብሔር ጋር በሉ፣ እስማማለ፣ በሉ፣ ንስሐ በሉ ዕክል ባለ በሎ የእግዚአብሔር ፈቃድ በሎ ፈቃዴ ይሆናል በሎ የእግዚአብሔር ሐሳብ በሎ ሐሳቤ ይሆናል በሎ የእግዚአብሔር ምርጫ በሎ የእግዚአብሔር ቃል በሎ ምርጫ ይሆናል በሎ በእግዚአብሔር መንፈስ በሎ በእግዚአብሔር ቃል በሎ እመራ አለ በሎ ወደ ግራም በሎ ወደ ቀኝም በሎ አልልም በሎ የኢየሱስ ደም በሎ